ሰላም ሰላም የተከበራችሁ ተመልካቾቻችን ለዛሬ ዘንላቸው የቀረብን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በርከት ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ትናንት በተለያዩ የአውሮፓ ሊጎች በአውሮፓ ከተሞች እንግዲህ በርከት ያለ ጨዋታዎች ተደርገው ነበር። እንግዲህ በእንግሊዝ ፕሪሚየር ሊግ ሰላሳ አራተኛው ሳምንት ትናንት ጨዋታዎች ተደርገው ነበር። ወደ ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እንግዲህ ከፍተኛ ፉክክር እየተደረገ ነው የሚገኙ ቸልሲም ትናንትና እንግዲህ ማሸነፍ ችለዋል። ስለዚህ ወደ አምስተኛ እንግዲህ ከፍ ማለት ችለዋል። ስለዚህ ብራይተን እንዲሁም ኒውካስልን ትናንትና እንግዲህ ድልን መቀዳጀት ችለዋል። ስለነሱና ሌሎች በርከት ያሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው ሌላኛው በኤፍኤ ካፕ ግማሽ ፍጻሜ ትናንት አንድ ጨዋታ ተደርጎ ነበር። እንግዲህ በክሪስታል ፓላስ እና በአስቶን ቪላ መካከል ነበር በዌምብሌይ ስታዲየም ጨዋታው እየተደረገው፣ ስለሱም መረጃ እናጋራቸዋለን። ሌላ ዛሬ አንድ ተጨማሪ የ ግማሽ ፍጻሜ ኤፍ ኤ ካፕ ጨዋታ የሚደረግ ነው የሚሆነው። ስለዚህ ከዛሬ ከሚደረገው ጨዋታ የሚያልፍ ቡድን ከክሪስታል ፓላስ በፍጻሜ የሚገናኝ ነው የሚሆነው። በቡንደስሊጋም ትናንት ጨዋታዎች ተደርገው ነበር። ስለነሱም ውጤት ወደ እናንተ የምናደርስ ነው የሚሆነው ትልቁ የትናንቱ ጨዋታ በሲቪያ የተደረገው የኮፓ ዲል ረይ የኤል ክላሲኮ ፍፃሜ ጨዋታ ነበር። እጅግ አስገራሚ ጨዋታ፣ ጎሎች ከዚህም ከዛም የበዙበት ጨዋታ ነበር። መቶ ሃያ ደቂቃ የዘለቀ ጨዋታም ነበረ። ስለሱም እንግዲህ መረጃ ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁን ትቆዩ በትህትና ነው የምንጋብዘው። በ34ተኛው ሳምንት የእንግሊዝ ፕሪሚየር ሊግ ቀድሞ የተደረገው ጨዋታ ቸልሲ በሜዳው በስታንፎርድ ብሪጅ ከኤቨርተን ጋር ነበር ጨዋታው እያደረገው። እንግዲህ እጅግ ጠንከር ያለ ጨዋታ ነበር። ኤቨርተን እንደምናስታውሰው አሰልጣኝ ዴቪድ ሜይስን በአሰልጣኝነት ከቀጠረ በኋላ እጅግ ጠንካራ እንቅስቃሴ እያደረገ እንደሚገኝ ይታወቃል። ጠንካራ የሚባሉ ቡድኖች አርሰናልን ሳይቀርም እንግዲህ እየፈተነ እንደሚገኝ እንግዲህ ማወቅ ችለናል። ትናንትና ከቸልሲ ጋር ያደረገው ጨዋታ ግን አንድ ለዜሮ በሆነ ጠባብ ውጤት ተሸንፈዋል። ኒኮላስ ጃክሰን ነው እንግዲህ የቸልሲን የአሸናፊነት ግብ በ27ኛው ደቂቃ ማስቆጠር የቻለው። ስለዚህ ቼልሲ ትናንትና ወሳኝ ሶስት ነጥብ ማግኘት ችለዋል። ስለዚህ በአውሮፓ መድረክ ቀጣይ ዓመት ለመሳተፍ የሚደረገው ትንቅንቅ አሁንም ቀጥለዋል። ማንቸስተር ሲቲ፣ ቸልሲ ና ኖቲንግሃም ፎረስት እንግዲህ በአንድ ነጥብ ልዩነት ከአራተኛ እስከ ስድስተኛ ደረጃ ደግሞ መቀመጥ የቻሉት ማንቸስተር ሲቲ 61 ነጥብ አለው። ቸልሲ እና ኖቲንግሃም ፎረስት በተመሳሳይ 60 ነጥብ አላቸው። ስለዚህ ኖቲንግሃም ፎረስት አንድ የሚቀር ጨዋታ አለው። እሱን ጨዋታ የሚያሸንፍ ከሆነ በቀጥታ ወደ ሶስተኛ ከፍ የሚልበት አጋጣሚ የሚፈጠር ነው የሚሆነው። ስለዚህ አሁንም ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ማን ይሳተፋል የሚለው ከፍተኛ ትንቅንቅ እንግዲህ እየተደረገ ነው የሚገኘው በእንግሊዝ ፕሪምየር ሊግ ማለት ነው። ሌላኛው ጨዋታ ብራይተን ከዌስትሃም ጋር ነበር ጨዋታቸው ያደረጉት። እጅግ አስገራሚ ጨዋታ ነበረ። ዌስትሃሞች እስከ 83ኛው ደቂቃ ሲመሩ ነበር። ነገር ግን ከዛ ከ89 በኋላ በተቆጠሩባቸው ሁለት ግቦች እንግዲህ ሽንፈትን ማስተናገድ ችለዋል። ያሲን አያሪ በ13ኛው ደቂቃ ብራይተኖችን መሪ ቢያደርግም መሐመድ ቅዱስ በ48ኛው ደቂቃ፣ እንዲሁም ቶማስ ሱሲክ በ83ኛው ደቂቃ ሁለት የዌስትሃም ግቦችን አስቆጥሮ ዌስትሃም ሁለት ለአንድ እየመራ ነበር። ነገር ግን ዌስትሃም በዚህ እንግዲህ ጨዋታውን መጨረስ አልቻለም። እንግዲህ አሸንፈዋል በሚባልበት ሰዓት በሰማኒያ ዘጠነኛ ደቂቃ ካሮ ሚቶማ ግብ አስቆጥሮ ብራይቶኖችን አቻ ማድረግ ችለዋል። በዚህም አላለቀም። በ ዘጠና ሁለተኛው ደቂቃ ካርሎስ ባሌባ እጅግ አስደናቂ ጊዜ እያሰለፈ የሚገኘው ካርሎስ ባሌባ ሶስተኛው አግብ ለብራይተን አስቆጥሮ ሶስት ለሁለት በሆነ ውጤት ብራይቶኖች እንግዲህ አሸንፈው መውጣት ችለዋል ማለት ነው። ሌላኛው እንግዲህ ኒውካስል ከኤፕሶች ጋር ነበር ጨዋታቸውን እያደረጉት። እንግዲህ ኤፕሶች ታውነች ትናንትና እንግዲህ ከፕሪምየር ሊግ የወረዱበትን ውጤት ትናንትና ማስገንዘብ ችለዋል። ኤፕሶች ብቻ ነበሩ እንግዲህ ከፕሪምየር ሊግ ማውረዳቸውን ያላረጋገጡት። ሳውዝሀምፕተንና ሌስተር ሲቲ አስቀድመው መውረዳቸው እንዳረጋገጡ ይታወቃል። ትናንትናም ኢፕስዊች ታውን በኒውካስል ዩናይትድ መሸነፋቸውን ተከትሎ ከፕሪምየር ሊግ መውረዳቸውን እንግዲህ ማረጋገጥ ችለዋል ማለት ነው። እንግዲህ የኒውካስል ግቦች አሌክዛንደር ይሳቅ እና ዳን በርን ማስቆጠር ችለዋል፣ ሁለት ግቦች ማለት ነው። ሌላኛው ጨዋታ ትናንት በተደረጉት ጨዋታዎች እንግዲህ ሳውዛምተን ከፉልሃም ጋር ነበር በሴንቲመሪ ስታዲየም ጨዋታቸውን ያደረጉት። ፉልሃም ሁለት ለአንድ በሆነ ውጤት ሳውዛምተንን ማሸነፍ ችለዋል። ወልብስ ከሌስተር ሲቲ ጋር ባደረጉት ጨዋታ ወልቭስ ሶስት ለ ዜሮ በሆነ ውጤት ማሸነፍ ችለዋል ማለት ነው። ትናንት በእንግሊዝ ፕሪምየር ሊግ 34ተኛው ሳምንት የተደረጉ ጨዋታዎች እነዚህ ነበሩ። ዛሬም ቀጥለው ሁለት ጨዋታዎች ናቸው የሚደረጉት በእንግሊዝ ፕሪምየር ሊግ፣ በርንመውዝ ከማንቸስተር ዩናይትድ 10 ሰዓት፣ ሊቨርፑል ከቶተንሃም ሆትስፐር 12 ሰዓት ተኩል የዛሬ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ናቸው። ከእነዚህ ጨዋታዎች ሊቨርፑል እንግዲህ ከቶትንሃም ጋር የሚያደርገው ጨዋታ እንግዲህ አቻ የሚወጣ ከሆነ ቢያንስ አቻ የሚወጣ ከሆነ አንድ ነጥብ የሚያገኙ ከሆነ የሃያ ሃያ አራቱ ሃያ አምስቱ የእንግሊዝ ፕሪምየር ሊግ የሻምፒዮንነት ክብርን እንግዲህ የሚያረጋግጥ ነው የሚሆነው። እንደሚታወቀው ከአርሰናል ጋር የአስራ ሁለት ነጥብ ልዩነት ነው ያላቸው። ስለዚህ አራት ጨዋታ የቀረው ሊቨርፑል እንግዲህ የሻምፒዮንነት ክብርን የሚያረጋግጥ ነው የሚሆነው ማለት ነው። ስለዚህ ሊቨርፑል ከቶትናም ጋር የሚያደርጉት ጨዋታ ሊቨርፑል አቻ እንግዲህ የሚበቃው ነው የሚሆነው። ሌላኛው ወደ ኤፍኤ ካፕ ጨዋታ ስናልፍ ኤፍኤ ካፕ እንግዲህ ግማሽ ፍጻሜ እንደደረሰ ይታወቃል። በግማሽ ፍጻሜም ትናንትና አንድ ጨዋታ ተደርጎ ነበር። ክሪስታል ፓላስ ከአስቶን ቪላ በዌምብላይ ስታዲየም እንግዲህ ጨዋታቸውን አድርገው ነበር። ግማሽ ፍጻሜ ጀምሮ እንግዲህ ኤፍኤ ካፕ በዌምብላይ ስታዲየም እንደሚደረግ ይታወቃል። ትናንትና የመጀመሪያው አንደኛው ኤፍኤ ካፕ ግማሽ ፍጻሜ ጨዋታ ክሪስታል ፓላስ ከአስቶን ቪላ ትናንት ጨዋታቸው አድርገው ነበር። ክሪስታል ፓላስ በቀላሉ ሶስት ለዜሮ በሆነ ውጤት እንግዲህ በማሸነፍ ወደ ፍጻሜ መቀላቀል ችሏል። ስለዚህ ኤቨረቺ እዚ እንዲሁም እስማኤል ሳር ሁለት ግቦች ያስቆጥረው እስማኤል ሳር ሁለት ግቦች ሲያስቆጥር ኤቨረቺ እዚ ሶስተኛ ግብ አስቆጥረዋል። ስለዚህ ክሪስታል ፓላስ ሶስት ለዜሮ በሆነ ውጤት አሸንፈው አስቶን ቪላን ወደ ፍጻሜ ማለፍ ችለዋል። እንግዲህ አስቶንቪላ አስቀድሞ ከአውሮፓ ቻምፒየንስ ሊግ በሩብ ፍጻሜ እንሰናበተ ይታወሳል። ትናንትናም ከኤፍኤካፕ ካፕ በግማሽ ፍጻሜ በክሪስታል ፓላስ ተሸንፎ ከውድድር ውጭ መሆን ችለዋል ማለት ነው። ሌላኛው የግማሽ ፍጻሜ ጨወታው የዌምብሊ ድግስ የዛሬው ማለት ነው ኖቲንግሃም ፎረስት ከማንቸስተር ሲቲ የሚደረገው ጨወታ ነው። እጅግ ጠንካራ ጨወታ ነው የሚሆነው ስለዚህ ከነዚህ ሁለት ቡድኖች በ ግማሽ ፍፃሜ ያሸነፈው ከክሪስታል ፓላስ በዌምብላ ስታዲየም ለኤፍኤ ካፕ ዋንጫ ለኤፍኤ ካፕ ክብር እንግዲህ የሚፋለሙ ነው የሚሆነው። እነዚህ ሁለት ቡድኖች ኖቲንግሃም ፎረስትና ማንቸስተር ሲቲ በፕሪምየር ሊግም እንግዲህ በአንድ ነጥብ ልዩነት በቀጣይ አመት በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ ጠንካራ ፉክክር እያደረጉ ነው የሚገኙት። በኤፍኤ ካፕም በግማሽ ፍጻሜ ዛሬ ሌላኛው ትንቅንቅ የሚያደርጉ ነው የሚሆነው ማለት ነው። በቀጥታ ከነዚህ ሁለት ቡድኖች ዛሬ አሸንፎ ወደ ፍጻሜ የሚያልፍም የክሪስታል ፓላስ የፍጻሜ የዌምብሌ ተፈላሚ ይሆናል ማለት ነው። በቡንደስ ሊጋም ትናንት በርከት ያሉ ጨዋታዎች ተደርገው ነበር ሆፈንሄም ከዶርትሙንድ ወልፍስበርግ ከፍሬበርግ ሙኒክ ከሜንዝ እና በርከት ያሉ ሌሎች ጨዋታዎች ተደርጎ ነበር ወደ ውጤታቸው ስንሄድ ሆፈንሄም በቦርሻ ዶርትሙንድ ሶስት ለሁለት ተሸንፈዋል ፍሬበርግም ወልፍዝበርግን አንድ ለዜሮ ሲያሸንፍ በየር ሚኒክ ትናንትና ሜንዝን ሶስት ለዜሮ ማሸነፍ ችለዋል ማለት ነው ሆሊስቲን ኬል ሞንቸግላድባን አራት ለሶስት ሲያሸንፍ ባየር ሌቨርጉሰን አውግስበርግን ሁለት ለዜሮ ማሸነፍ ችለዋል። ኤንትራ ፍራንክፈርት አርቢ ሌብዢግን አራት ለዜሮ ማሸነፍ ችለዋል ማለት ነው። በቡንደስሊጋ ጀርመን ባየር ሚኒክ እንግዲህ ከዚህ በኋላ አንድ ነጥብ የሚያገኙ ከሆነ የቡንደስሊጋ የሀያ አራቱ ሀያ አምስቱን ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው እንግዲህ ሀሪኬን በህይወቱም እንግዲህ ለመጀመሪያ ጊዜ ዋንጫ የሚያሳካበት እድልም እንግዲህ ዘንድሮ ያመቻቸ ይመስላል። ስለዚህ ለሀሪኬን ትልቅ እድል መሆኑ እንግዲህ ማየት እንችላለን ማለት ነው። ሌላኛው የትናንትናው ትልቁ ጨዋታ የኤልክላሲኮ ጨዋታ ነበረ። በኮፓ ዲል ረይ ፍጻሜ ባርሴሎና ከሪያል ማድሪድ ጋር ያደረጉት የኤልክላሲኮ ጨዋታ ትናንትና እጅግ ጠንካራ ጨዋታ ነበር። እንግዲህ ከፍተኛ ፉክክር የተደረገበት ጨዋታ ነበር። ከዛም ከዚህም እንግዲህ በርከት ያሉ ቢጫ ካርዶች እየታዩበት ፋወሎች የሚሰሩበት እንግዲህ እጅግ ጦርነት የምትመላበት ጨዋታ ነበር። ሞታ ሀያ ደቂቃም እንግዲህ መዝለቅ የቻለ ጨዋታ ነበር። እንግዲህ በመጨረሻ ባርሴሎና ሶስት ለሁለት በሆነ ውጤት ሪያል ማድሪድን በማሸነፍ የ2024/25 የኮፓ ዲረይ እንግዲህ ሻምፒዮን መሆኑን ትናንትና ማረጋገጥ ችሏል። በዚህ አመትም አሰልጣኝ ሀንስ ፍሊክ የባርሴሎና አሰልጣኝ ሆኖ ከተሸሙ በኋላ በአንድ አመት እንግዲህ ሁለተኛ ዋንጫውን ለባርሴሎና ማሳካት ችሏል። ባለፈው እንግዲህ በስፔን ስፖር ካፕ በተመሳሳይ ሪያል ማድሪድን አምስት ለሁለት በማሸነፍ ሻምፒዮን መሆኑ ይታወቃል። ትናንትና እንግዲህ ሪያል ማድሪድን በማሸነፍ ሶስት ለሁለት በማሸነፍ እንግዲህ የኮፓ ዲሬ ፍጻሜ አሸናፊ መሆኑን እንግዲህ ታውቋል ማለት ነው። ትናንትና ፔድሪ ጎንዛሌዝ በ28ኛው ደቂቃ ከላሚን ያማል የተሻገረለትን ኳስ ግሩም ግብ አስቆጥሮ ባርሴሎናዎች መሪ ማድረግ ይችሏል። በዚህም ለእረፍት ተለያይተዋል። በሰባኛው ደቂቃ ግን ተቀይሮ የገባው ኬሊያን ምባፔ ለሪያል ማድሪድ የቅጣት ምት ግብ አስቆጥሮ አቻ ማድረግ ችሏል። ከሰባት ደቂቃ በኋላም እንግዲህ አርሎንቺያውሚኒ በሰባት ሰባተኛው ደቂቃ ለሪያል ማድሪድ ሁለተኛ ግብ አስቆጥሮ ሁለት ለአንድ መምራት ችለው ነበር ነገር ግን በሰማንያ አራተኛው ደቂቃ ፈራን ቶሬስ አሁንም ከላሚን ያማል የተሻገረለትን ኳስ እንግዲህ አስቆጥሮ ሁለት እኩል መሆን ችለዋል። ጨዋታው ዘጠና ደቂቃም እንግዲህ ሁለት እኩል በሆነ ውጤት ማጠናቀቅ ስለቻሉ 30 ደቂቃ ጭማሪ ተሰጥቷቸዋል። እጅግ ከፍተኛ ፍኩር የተደረገበት ጨዋታ ነበር። ከዛም ከዚህም ሙከራዎች የተደረጉበት ነበር። በተለይ ሪያል ማድሪድ እንግዲህ ኪሊያን ምባፔና ሌሎች ተጫዋቾች ቀይሮ ወደ ሜዳ ካስገቡ በኋላ እንግዲህ ከፍተኛ ፍኩር አድርገው ነበር። ሙከራዎችም ሞክረው ነበር። ኳስ ይዘውም እንግዲህ መጫወት ችለው ነበር። በካውንተር አታክም እንግዲህ ባርሴሎናዎችን ሲያጡቅ ነበር። ነገር ግን የባርሴሎና የመከላከል መስመር ማለፍ አይቻሉም። ፖው ኩባርሲን ማለፍ አልቻሉም። ኢኒጎ ማርቲኔዝን ማለፍ አልቻሉም። እንግዲህ ሺዝንንም እንግዲህ ደፍሮ ሶስተኛው ግብ ማስቆጠር አልቻሉም። በመቶ አስራ ስድስተኛው ደቂቃ ተከላካይ ጁለስ ኩንዴ ሶስተኛው የባርሴሎና ግብ አስቆጥሮ እንግዲህ ጨዋታው ሶስት ለሁለት በሆነ ውጤት ማለቅ ችሏል ማለት ነው ባርሴሎናም ሻምፒዮንነቱን ማረጋገጥ ችሏል። አስቀድሞ ከጨዋታ በፊት ሪያል ማድሪዶች በዳኞች ቅሬታ አቅርበው እንደነበር ይታወቃል። ትናንትናም በጨዋታው እንግዲህ ከዳኛ ጋር ብዙ ጭቅጭቅ ሲያደርጉ ነበር። በተለይ በመጨረሻ ደቂቃ በመቶ ሀያኛው ደቂቃ እንግዲህ ሁለት ደቂቃ ከተጨመረ በኋላ ክሊያን ብባፔ በኢንጎ ማርቲኔዝ ላይ የሰራው ጥፋት ዳኛው እንግዲህ ጨዋታው ቢያስቆምም የሪያል ማድሪድ በተለይ በተቀያሪ ወንበር ያሉ ተጫዋቾች እንግዲህ ዳኛ ላይ ያልተገባ ባህሪ በማሳየታቸው ሁለት ተጫዋቾች በቀይ ካርድ እንግዲህ ቀይ ካርድ ተመልክተዋል። ከተቀያሪ ወንበር አንቶኒ ሮድሪገር እንዲሁም ሉቃስ ቫስኬስ ሁለቱም ተጫዋቾች ቀይ ካርድን መመልከት ችለዋል። ከተቀያሪ ወንበር ማለት ነው። ስለዚህ ይህ ጮታ ትናንትና በባርሴሎና ሶስት ለሁለት አሸናፊነት ተጠናቆ ባርሴሎና ሻምፒዮን ማረጋገጥ ችሏል ማለት ነው። የኮፓ ዲል ረይ ባርሴሎና እንግዲህ በዚህ ዓመት ለሶስተኛ ጊዜ ሪያል ማድሪድ ማሸነፍ ችሏል። ባለፉት ሁለት ጨዋታዎች በላሊጋ አራት ለዜሮ እንዲሁም በስፖር ካፕ ፍጻሜ አምስት ለሁለት እንዳሸነፈ ይታወሳል። ትናንትናም እንግዲህ ባርሴሎና ሶስት ለሁለት ማሸነፍ ችሏል። ስለዚህ በሶስት ጨዋታ ሪያል ማድሪድ ላይ አስራ ሁለት ግቦችን ማስቆጠር ችሏል ማለት ነው ባርሴሎና። ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። በሌላ ፕሮግራም ስንገናኝ ነገ የሚካሄዱ ጨዋታዎች ነገ የሚካሄዱ በጣሊያን እንግዲህ የዛሬ መረጃዎቻችን እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። በሌላ መርሀ ግብር እስከምንገናኝ መልካም ቀን።